በዚሁ አዲስ አበባ ዙሪያ በሚገኘው ኮዬ ፈጬ አካባቢ የሁለት ሳምንት ልጁን የገደለው አባት እጅግ በጣም መነጋገሪያ ሆኗል። ምን አይነት ጭካኔ ቢኖረው ነው የሁለት ሳምንት ልጁን ለመግደል የተነሳሳው የሚለው በጣም ብዙዎችን አስገርሟል። ስለዚህ መረጃ ይዤላችሁ መጥቻለሁ። እንዲሁም ደግሞ በዚሁ በከተማችን አዲስ አበባ ውስጥ አርቴፊሻል ሴቶች ዳሌ በአርባ ሺ ብር የተሸጠ ነው። እጅግ በጣም መነጋገሪያ ሆኗል። ሰላም ለእናንተ እንደምን አላችሁ? መለ ፌዳው ነኝ። እስከ መጨረሻው አብራችሁኝ ቆዩ። በቀጥታ ወደ መረጃዎቹ እንለፍ። ላይክስ

ይሄውን ላይ ተናገርኩ ስላንቺ አይዲያ ከጠፋባችሁ፣ በውስጥ መስመር አግዙ እንተጋገዝ። ምን ነገር አታሉ ቢጠበስ እንኳን እንዳይሸትሽ መኪና ከሌለው እያለች ነው። እሺ መኪና የሌለን ወንዶችስ ምንኑ ነው? አብዛኞቻችሁ የኔ ቤተሰቦች ሴቶች እንደሆናችሁ አውቃለሁ፣ እና አትቀየሙኝ። እና ቋንቋችሁ ተቀይሯል። አሁን ቋንቋችሁ በጣም ተቀይሯል፣ እና ከእኛ ጋር መግባባት አልቻልንም። እስኪ አንድ ቪዲዮ ላሳያችሁና ከዛ ተፈርዱብኛላችሁ። እና ጥሩ ባህሪ አለ ልጅስ ክብር አለ። እንደ እኔ ከተማው ለሴት ልጅ የሚያከብርስ ደስ ሲል፣ በእናትህ ታማኝ ሚስት ነኝ ብለህ ታስባለህ። አበንዬ ከተማ ላይ ብቻ አይደለም የምታመነው፣ በይህ ህዝብ ታማኝነትን ያረጋገጡ ሰሆነ። እንደውም አንዳንድ ሰዎች የአባቴ ስም በየነ ይመስላቸዋል። በጣም ደስ ይላል። በጣም ተመችቶኛል። እሷ ከጠቀሰችው ውስጥ ሁሉም የለኝም። በቃ ይሄ ነው እንግዲህ የወንዶች ጉዳይ። ማህበር ሊያስብበት ይገባል። እነዚህ ነገሮች የሌላቸው ወንዶች ምንድን ነው መፍትያችን? ለማንኛውም ከዚሁ ከሴቶች ጉዳይ ሳንወጣ ሰሞኑን እጅግ በጣም ሚዲያ ላይ መነጋገሪያ የሆነ ጉዳይ አለ። እሱ ምንድን ነው? የሴት ልጅ ዳሌ በአርባ ሺ ብር የተሸጠ ይገኛል። እዚሁ ከተማችን አዲስ አበባ ውስጥ ማለት ነው። ስሙና ራሳችሁ ተፈለ። ዋጋው አርባ ሺ ብር ብቻ ነው። ዋጋው አርባ ሺ ብር ብቻ ነው። ዋጋው አርባ ሺ ብር ብቻ ነው አርባ ሺህ ብር ብቻ ነው። ዋገው አርባ ሺህ ብር ብቻ ብቻ እኮ ነው፣ ሌላ የለውም። እኔ ደግሞ ይሄንን ወሬ ስሰማ ሚዲያ ላይ እንዴት ነው አሁን ይሄንን ላስቲክ ነው እንዴት ነው አርገው አድርገው ሲሸኑስ አይቸገሩም ሲቀመጡ አይቸገሩም ብዬ በደንብ ለመረዳት ገባ ገባ ብዬ ሰርች ሳደርግ ያገኘሁትን አለባበሱን ሁላ የሚያሳይ ለካ ቪዲዮ ተሰርቷል። ከካ የዋየውን ኩተኔ ነኝ እንጂ እነሱ ጨርሰውታል። ተመልከቱ አለባበሱንም ሁሉ ነው። አውላ አቋም ከመባል ልንገላግልሽ ነው። በአጭር ጊዜ ውስጥ ተወዳጅነትን ያተረፈውና የተለያየ ሚዲያዎቹን ቀልብ የሳበውን የሲልከን ሼፕር ድጋሚ አታስገቡልንም ብላችሁ በጠይቃችሁን መሰረት በድጋሚ አስገብተንላቸዋል። ሼፔሩ ከማንኛውም አለባበስ ጋር መለበስ ሚችልና ቆንጆ ቅርጽ የሚያላብስ ነው። ይህንንም ሆነ ሌሎች ሼፕዎሮችን ለማየት የቴሌግራም ቻናላችንን ቼክ ያድርጉ። እያልኩት ለመቻል አድሮ ሲያመኝ እርግጥ ነው ብናገር ያለኝም ይሄን ይመስላል። እንግዲህ ውድ ቤተሰቦች እንዴት ነው ሴቶችዬ፣ እየተጠቀማችሁት ነው? አርባ ሺህ ብር እውነት ጨክናችሁ ከፍላችሁ ይህን ነገር ትገዛላችሁ? የሶስት ወር ቤት ኪራይ ከባድ ነው።

ውይ ውይ እናሽ ምንድን ነሽ? እሺ ስለ አይነ ብርሃን ማማዬ እግዚአብሔር ስጥ እግዚአብሔር ስጥልና የውሉ አስለምናሽ አሜን። ላንቺ ምስጥሽ ምን ነው የሚሰጠኝ? ሶሪ ሶሪ ሶሪ፣ አልሰማውትም አልሰማውትም፣ ባልሰማ ባልሰማ እንለፈው። እሺ እንደ ፊልም የሚያበዛው ጀለስ

አናዘር ሌቭል ማለት ነው። ማሽቃበት ፕሮማክስ ይሉታል። ይሄ ነው አባቴ አላሙዲን ድመቱ ሲሞትበት እንኳን ለቅሶ ይደርሳል ሕዝቡ። በዚህ በሰሞኑ ሶሻል ሚዲያ ላይ እጅግ በጣም መነጋገሪያ የነበረው አዶናይ ነው። አዶናይ እንግዲህ ገንዘብ ለምኜ አይደለም የሰጣችሁኝ፣ ቸግሮኝም አይደለም ላይቭ ላይ ለመንኩት ብሏል። ለሱም ደግሞ በጣም ብዙ ሰዎች ሚዲያ ላይ መልስ እየሰጡት ነው። እስኪ እንስማል። ቫይራል ወጥች ነበረ። በረንዳ ልወጣ ነው ብዬ ሁ ብር ቸግሮኝ ምን አይደለም በደንብ ኤክስፕሌን ላድርግላል። እዛኔ ራሴን ማወቅ አቃተኝ። አይም ሬ ወዝ ሞቲቬሽን መልቀቅ አልቻልኩም። ክሬቲቪቲ አይ ቲክቶከር አይ ቲክቶከር ስትለምኑ ነገ ያለ አይመስላችሁ፣ ስትጠግቡ ተቸግራችሁ የምታውቋት አትመስሉ። ምን ማለት ነው ሊጎዳና ነው ምናምን ተብሎ እንደዛ ሪ ስንት ዘመድ የሚያስቀብረን ባተለቅሶብን። አሁን ቸግሮኝ አደለም፣ ችግር የለውም። ካልቸገረ ብሬ ይመልስልኝ። ምንም አለልህም ብሬ ይመልስልኝ። ቢቢያ ላይ እየተንከራተቱ ያሉ ወንድሞች አሉኝ። እዚህ ራሱ የማናቀ አምስት መቶ ሰባ አራት ዶላር ያልተበደር ነው የማናቀው። መቶብና ብራችን መልስልን፣ በሀብታም ልጅ ብራችን መልስልን እንደዛ አልቅሰህ እንደዛ እልልልል ብለህ አይ አይ አይ ችግሮኛ አይደለም ብሏል። እናንተ ሰጥታችሁት ከሆነ እንግዲህ ገንዘባችሁን ትክክለኛው ቦታ ላይ እንዳል አስገባችሁ በዚህ ማመን ትችላላችሁ። ለማንኛውም በዚህ በእርዳታ ዙሪያ ላይ ሲነሳ በንጹህ ልብ በእርግጥ ማንንም ብትረዳ እግዚአብሔር እንደ ጽድቅ ይቆጥርልሃል። ግን አንዳንዴ አንዴ መልሰን ኩነኔ ውስጥ እንዳንገባ ትክክለኛውን ገንዘብ ትክክለኛው ቦታ ላይ መድረሱን ማወቅ አለበት። ለማንኛውም ገንዘባችሁን ስትረዱ በጣም ልብ የሚነኩ በጣም የተቸገሩ፣ በዚህ ሰዓት ትላንትና ከነበሩበት ቦታ ወርደው በጤና እክል ምክንያት በጣም ብዙ ስቃይ የደረሰባቸው ያሉ ወንድሞች አሉ። ከነዛ ውስጥም እንግዲህ ይሄ የፋናል አምሮት ጋዜጠኛ መድረክ መሪ የነበረው ወንድማችን የቴዴል ቲዩብ ባለቤት ነው። በጣም በሚያሳዝን ሁኔታ ልጆቼን ትምህርት ቤት መክፈል እና ምግብ መግዛት አልቻልኩም፣ ታምሜ ጸበል ቦታ ነኝ ያለው የኢትዮጵያ ሕዝብ እርዱኝ ብሎ ወደ ሚዲያ ወጥቶ ነበረ። ህዝቡ ተሯሩጦ የሚችለውን ሲያደርግለት በእንባ አመስግኗል። እኒየው ቪዲዮ አንዳንድ አሉ የሚመስል ነገር የሚያደርገኝ ነገር አለ እሱ ለማጥፋት

የምሪ ነው ብላችሁ ግን ማለት በቃ እግዚአብሔር አክብርልኝ። በጣም ነው ማመሰግናችሁ ላደረጋችሁት ነገር ሁሉ ነገር ሁሉ ከተለያየ ዓለም ክብር ከኢትዮጵያ ከተለያየ በቃ ምን ልበላችሁ ማለት መልካም ነው። እግዚአብሔር ደግሞ የነኑ ነው ዝም ብሎ ነገር ለበጎ ያደርገዋል። በጣም አንድ ነገር ደስ ያለኝ ነገር ግን በጣም ሲሆን ይሄ ራስን የማጥፋት የሚባል ስሜት በፍጹም በፍጹም ከጭንቅላቴ ውስጥ እንደ ይሄ እንደ የሚታጠብ ነገር ነው። ታጥቦ ሁሉት ብሎ ምን ምን ምን ራስ እንደ ሹው ሲለም ራሱ ወደ ሐሳቢ እራሱ ከዚህ በኋላ አይመጣም በፍጹም። እና ተስፋ አለኝ። በፍጹም እንደዚህ አይነት ነገር ውስጥ የሚያስገባም ነገር የለም የሚያስገባኝም ነገር የለም። ተስፋ አለኝ። እግዚአብሔር ተስፋዬ ነው። ወደፊት እቀጥላለሁ። ገና ብዙ ብዙ ብዙ ብዙ ማድረግ የምፈልጋቸው ነገሮች አሉ። በነገራችን ላይ እጅግ በጣም ልብ የሚነካ ቪዲዮ ነው እንዳያችሁት፣ በእንባ ነው እንባሁን፣ እንደ ቀልድ ይወርዳል እንባው። በጣም ነው ልቤን ነካኝ። የእውነት እግዚአብሔር ምስክሬ ነው። እኔ መርዳት ብችልና ብረዳውላ ደስ ይለኛል። ይህን ሰው አሁንም ማገዝ የምትፈልጉ ሰዎች አካውንቱ ከትክክለኛው ከራሱ ፔጅ ላይ አውጥቼ አምጥቼ ላችኋለሁ እዚህ ላይ አሁንም መደገፍ ትችላላችሁ። በጣም ብዙ ደጋግ ኢትዮጵያውያን እንዳላችሁ ያምናለሁ። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ የሚለውን ጥቅስ አስታውሱ። ሰውዬ እንግዲህ ትላንት የነበረበትን ይሄን መልክ ታውቁታ አላችሁ። አሁን ያለበትን ደግሞ ይሄን እያያችሁት ነው። እና በውበታችን የምንመካ በጡንቻችን የምንመካ በደረታችን የምንመካ በዝናችን የምንመካ በፎሎራችን የምንመካ ሰዎች ራሳችንን ቆም ብለን አስበን ማንም የቆመ ቢመስለው እንዳያወርቅ ይጠንቀቅ ያለውን እግዚአብሔርን አስበን ከእግዚአብሔር ጋር አካሄዳችንን ማሳመር ይሻላል። ሁሌም ቢሆን በዝቅታ ውስጥ እግዚአብሔርን ከፍ እያደረግነው እንድንኖር አደራላችኋል። ለማንኛውም ወደ ቀጣዩ መረጃ ስናመራ ደግሞ በዚሁ በሸገር ሲቲ ማለትም በአዲስ አበባ ዙሪያ በቅርቡ በኦሮሚያ በተቋቋመው አዲሱ ክልል ማለት ነው። እጅግ በጣም ዘግናኝና ለጆሮ ለመስማትም የሚከብድ ወንጀል ተፈጽሟል። የገዛ ልጁን ማለትም ከሚስቱ ውጭ የወለደውን ልጁን አንገቱን ቆርጦ የገደለው ግለሰብ በእድሜ ልክ ጽኑ እስራት ታስሯል። ዜናውን ስሙ። በኮዬ ፈጬ ከሚስቱ ውጭ የወለዳትን የሁለት ሳምንት ልጁን ከድብቅ ፍቅረኛው ጋር በመተባበር አንቀው ከገደሉ በኋላ አንገቱን ቆርጠው የቀበሩ ግለሰቦች በእስራት ተቀጡ። አንተም በትዳር ላይ እኔም ከትዳሬ ውጪ ስለወለድን ነው ለህይወታችን ጥሩ አይደለም፣ በማለት ልጃቸውን ተመካክረው የገደሉት ወላጆች በእስራት መቀጣታቸውን የሸገር ከተማ አስተዳደር አቃቤ ህግ ጽሕፈት ቤት አስታውቋል። ተከሳሽ እሙዬ ካሳዬ ነዋሪነቷ በሸገር ከተማ አስተዳደር ኮዬ ፈጬ ክፍለ ከተማ ገላን ወረዳ ጩፌ ቡኬ የተባለ ስፍራ ነው። በዚህ አካባቢ በተለያዩ ስፍራዎች እየሰራች እዛው አካባቢ ከሚኖረው እሸቱ ሮባ ከተባለ ባለትዳር ጋር ፍቅር መጀመሯ እና መጸነሷ ተገልጿል። በዚህም ልጇን ስትወልድ ከጋብቻ ውጪ መውለዷ ራስ ምታት ሆኖባታል። እሸቱንም በመጥራት የኔም የወደፊት የትዳር እድል እንዳይበላሽ፣ የአንተም ትዳር በዚህ ልጅ አደጋ ላይ እንዳይወድቅ መወገድ አለበት በማለት ሀሳብ ማቅረቧን የሸገር ከተማ አስተዳደር አቃቢ ሕግ ጽሕፈት ቤት የሴቶች የህጻናትና የህገ ወጥ የሰዎች ዝውውር ወንጀል ምርመራ ዳይሬክተር አቃቢ ሕግ የሺ በንቲ ለብስራት ሬዲዮ ተናግረዋል። መስከረም 29 ቀን 2017 ዓ ገና ከተወለደ ሁለት ሳምንታት ያስቆጠረው ወንድ ልጅዋን ለሁለተኛው ተከሳሽ እሸቱ አንገቱን አንቀህ ግደል፣ የእጅህ አሻራ እንዳይ የሚገኝ ደግሞ አንገቱን ቆርጣ ለብቻ ቀበር በማለት ትእዛዝ ትሰጠውና ልጁን አስረክባም ትሄዳለች። እሸቱ የሁለት ሳምንት ወንድ ልጁን ተቀብሎ በተሰጠው መመሪያ መሰረት ህፃኑን አንቆ በመግደል አንገቱን ቆርጦ ጫካ ውስጥ ጥሎት ይሰወራል። ከሳምንት በኋላ የአካባቢው ሰዎች የተጣለ የህፃን ልጅ አስክሬም በማየታቸው ለፖሊስ ጥቆማ በመስጠት በተደረገው ማጣራት እሙዬ ካሳይ በቁጥጥር ስርም ትውላለች። ድርጊቱን በእሷ ትእዛዝ እሸቱ ሮባ እንደፈጸመ ለፖሊስ በሰጠችው ቃል ታረጋግጣለች። ፖሊስም እሸቱ ሮባን በቁጥጥር ስር አውሎ የምርመራ መዝገቡን በሰውና በሌሎች የሰነድ ማስረጃዎች በማጠናከር ለአቃቤ ህግ ይልካል። አቃቤ ህግም በወንጀል ህግ 531 ህዝብ 41 ና 544 በከባድ የሰው መግደልና ና ህጻንን መግደል ወንጀል ክስ ይመሰርትበታል። ክሱን ሲከታተል የቆየው የሸገር ከተማ አስተዳደር ከፍተኛ ፍርድ ቤት ባሳለፍነው ሳምንት በዋለ ችሎት ተከሳሾቹ ሰውን ለመግደል አስቀድሞ በማሰብ ተዘጋጅተው ህጻን ልጅን በአሰቃቂ ሁኔታ መግደላቸው ሁለቱም ተከሳሾች ጨካኝ፣ ነውረኛ ና አደገኛ መሆናቸውን የሚያሳይ በመሆኑ አንደኛ ተከሳሽ የሙዬ ካሳ በ24 ዓመት ጽኑ እስራትና ሁለተኛ ተከሳሽ እሸቱ ሮባ በእድሜ ልክ ጽኑ ስርዓት እንዲቀጡ የወሰነባቸው መሆኑን አቃቤ ህግ የሺ በንቲ ጨምረው ለብስራት ሬዲዮ ተናግረዋል ስትል ደን ሽመልስ ዘግባለች። ምን አይነት ጭካኔ ነው! ወንድሞች እንዴት አገኘው ጥንካሬውን? የሁለት ሳምንት ጨቅላ ሕፃን አንገት ለመቁረጥ ምን እንዴት አገኘው ማለት፣ ልቡ እንዴት ፈቀደለት? በጌታ በኢየሱስ ክርስቶስ በስመ አብ ወልድ ወመንፈስ ቅዱስ፣ ጭራሽ ውርጃ ላይ ህፃንን መግደል እንኳን ኃጢአት ነው የተባለ፣ ግን የሁለት አመት ጨቅላ ህጻን፣ ወይኔ፣ በኢየሱስም፣ ኧረ ከፍተናል፣ ከፍተናል፣ ከፍተናል፣ በጣም ከፍተናል። በኢየሱስ ወስደህ ብታሳድገውስ። ሚስትህ እኮ ለአንድ ሳምንት ብትሰድብህ ነው ወይ የሆነ ነገር ብትል፣ ሚስትህ ራሱ እኮ አይታ ተሳሳለታለች ያን ጨቅላ ህፃን እኮ አይታ ትሳሳ። በቃ በስተት ከሌላ ሴት ወለድኩ በቃ ይቅርበኝ ብለህ ወስደህ እኮ ህፃኑን ብጥልባት፣ እግዚአብሔር ምስክሬ ነው እሷ ራሱ እንዲሞት አትፈልግም። እንዳንተ አይነት አውሬ አውሬ ልብ ከሌላት በስተቀር ሁለቱም የሞት ፍርድ ነበር የሚገባቸው። ፍርድ ፍርዱ ራሱ ትክክል አይደለም። ለማንኛውም በዚሁ በትዳር ላይ በመወስለት ዙሪያ በጣም ትልቅ ትልቅ አትያት ነው። ባይዞ አሁን ደግሞ እንደ ፋሽን ሆኗል። ባለትዳር ወንድ ማሳደድ፣ ባለትዳር ሴት ጋር ምናምን አብሮ መተኛት እንደ ኖርማል እየሆነ ነው። በቃ ሴጣን በደንብ እያላመደን በቃ ከትዳር ውጪ ቺት ማድረግ ምናምን ኖርማል እያደጉትን እያደረግን ነው ያለ ነው። እና ሲጀመር ባለትዳር ከሆነ ለምን አብረሽው ሲጀመር አንተን ባለትዳር ከሆን ለምን አብረህ አትሆንክ? ነው ጫወት ከሆነ በኋላ ደግሞ እንደዚህ አይነት የደደብ የአውሬ የሴጣን ውሳኔ መወሰኑ ደግሞ በጣም በኢየሱስ ስም ብቻ ለማውራት እራሱ ይዘገንናል። ለማንኛውም ባለትዳሩ ትዳራችሁን ጠብቁ ባካችሁ፣ ይህን ቪዲዮ በደንብ ስሙ። ነገራችን ላይ በጣም ሲበዛ ነውር ነው ባለትዳር ሴት ማናገር፣ ባለትዳር ወንድ ማናገር በጣም ሲበዛ ነውር ነው። እኔ አሁን በጣም ወርደን ወርደን ወርደን የት እንደደረስን የሚያሳየው ነው ነገር ቢኖር ይሄ በጣም ሲበዛ ተጠንቀቁ። ሰይጣን በዚህ ዘመን በቃ በደካማ ጎኑ ነው የሚገባብህ። ከዛ በኋላ አልኩ እኮ ወደዚህ መውጫ የለህም፣ ወደዚህ መውጫ የለህም፣ ወደዚህ መውጫ የለህም፣ ወደዚህ መውጫ በቃ መሃል ላይ በብረት ተሰንቀረት እያዛል። ክብርህን ታጣለህ፣ ስምህን ታጣ የሚል በጣም ብዙ ነገርን ታጣለህ። ስለ ቃሉ በጣም ይቀርታ። ሁሉም ሰው አንድ አይደለም። አንድ ሴት ንስሐ አባቷ ጋር ትሄድና ከባለቤት የውጭ ትዳሬ ላይ ማግጫ ያለው ብላ ትናዘዛለች። እና ይሄን ግን ሁሉም አባት አይደለም፣ አደራችሁን እና ምን? ቢልቶ አምስት መቶ ሺህ ብር ስጪኝ፣ አለበለዛ በትዳርሽ ላይ እንደማገዝሽ ለባለቤትሽ ነገር አለ ብሎ ብቻ አይኖ ይሄ ነገር በጣም ውስጣቸው የሆነ ጥያቄ እንደሚፈጥራ ቃል ግን በመጠን እኔ ማን ላይፍ የዛሬ ስምንት ዓመት ብያቸውን እኔ እና እሷ ተያይዘን ሄደን የተናዘዝነው ለእሷ ነግሯት፣ አንቺ እኮ ምስኪን ልጅ ነሽ ብሎ ስለዚህ ከስንት ዓመት በኋላ ያ ከዛ ሰውዬ ጋር ተኮራረፍን። ከዛ አባቱ ጋር እና ለምንድን ነው ምትዘጋኝ? ለምንድነው ሰላም ማትለኝ አለ። ያደረጉኝ ነገር ቀላል ነው ወይ? እሷ ስለምትወደኝ እንጂ ሌላ ሴቶና ቢሆን እኮ በቃ፣ እኔና ህይወት እሷ ህይወት አልከተመ ማለት ነው። እኔ ለእሱ የነገርኩትን ለእሷ ነግረዋ። እግዚአብሔር ልጆቼ፣ ኔ ንሳይ አባት ነኝ። ይኸው ተሸክሜ የምዞሮ መስቀል ነው። ሕያው አምላክ በሚያውቀው እኔ እንደዛ ላልኳትም ማለት ልጅቷም ምላድ እኔ አሁን መሃል ላይ በቃ ለእግዚአብሔር እውነቱ ለእግዚአብሔር ትቼ ትቼዋለሁ። ልጅቷም የማለችው መሃል ላይ እንግዲህ ጓደኛ ምላ ከነገረች እውነቱም ደግሞ እሱ ብቻ የሚያውቀውን ታሪክ ከነገረች ከዛ ውጭ ደግሞ የዛሬን ጨለማ እግዚአብሔር አያንጋልኝ የያዝኩት መስቀል የወለድኳቸው ልጆች ይንሳኝ። ምንም አላወራም። ቃል ማንን መሀል ላይ ታና ይሄ እንዳታም የሆነ ነገር ይሄ እንዳታም የሆነ ነገር አለ። ስለዚህ እኔ የሃይማኖት አባቶችን እንዳታመረ እመኑ እንደ ሃይማኖት አባት ምን አለ ግን በመጠን ሰው በደካማ ጎናቸው ነው የሚገባው። በኋላ ላይ ከእግዚአብሔር ጋር ትጣያለሽ። ምን ሆኜ ነው እንደዚህ ያዋረድከኝ፣ ምን አድርጌ ነው ብለሽ ከእግዚአብሔር ጋር ትጣያለሽ። ምን በድዬ ነው ጌታ፣ ወይ ምን አለ በሌላ በፈተንከኝ ብለህ ከእግዚአብሔር ጋር ጣል ነው እንዳትጣላት። ሁሉ ነገር በገደብ አድርግ። በደካማ ጎን ገብታ አንተ ስላገዝካት፣ ብረርታት፣ አይዞ ምናምን ስላልካት ነገ ለትዳር ፈተና ትሆናለች፣ እመነኝ አልኩ። ዛሬ ገንዘብ ምትረዳት አይዞ ምትላት ስልክ ምትጻጻፍላት ሴት ራሷን እንዳታጠፋ እያገዝኳት ነው ምትላ ሴት ነገ ለትዳር መፍረስ ምክንያት ትሆናለች። እያገዝኩት ነው አይዞ እያልኩት ነው ጥሩ ሰው ነው ሌላ ነገር እኮ የለን ምን ችግር አለው የምትይው ሰው ነገ ለትዳርሽ ፈተና ይሆናል። ብዙ ሰው ደግሞ አይገባውም። በእጅ ያዘዙት ወርቅ ከመዳብ እንደሚባለው የሆነ ነገር በጅ ስትይዙ አይታወቅ፣ ስትጥሉ ነው የሚታወቅ። ስለዚህ ፖይንቴ እህቶች ካላችሁ፣ ቤተሰብ ካላችሁ፣ ዘመድ ካለ በዚህ ነገር ያልተሸወደች ያልተፈተነች ትዳሯን ያላጣች እግዚአብሔር ገበናዋን ያልሸፈነላት ሴት የለችም። እኔ አይቼ ስለማውቅ ነው። አንዳንዴን እኮ ቲዎሪ ሪሰርች ብቻ ሳይሆን ኤክስፔሪየንስ ብቻ ሳይሆን አንዳንዴ በህይወት አንተም ያየውን ለሰው ስታወራ ጥሩ ነው። እኔም በበጎነቴ ጥግ ዋጋ ከፍያለሁ። አሁን ግን ገደባል። እንደ በፊቱ ዝም ብዬ በደበ ነፍሳለ። አሁን መርህ እከተላለሁ። የሚሆነው ነገር ይሆናል። የማይሆኑ ነገር አይደለም። ስልክ የምቀበለው ሰው አለ፣ የማልቀበለው ሰው አለ፣ የምደውልለት ሰው አለ፣ የማልደውልለት ሰው አለ። እንደዚህ አይነት ሰዎች ነው እመኑ። ቀጠንቃቀው ሰው አንተ ጋር ልክ ሲመጣ ለምን ነው የሚመጣው? አንተ ጋር ነገር የለም እንደ ለምን እንደይ ሰጠች ማን ስለሆነች ነው ሰው አንተ ማን ስለሆነ ሰው ደውሎ የሚያጽናናሽ የሚያረጋጋሽ አይዞሽ ምን ስለሆነ እንደ ገንዘብ ሽን ክፈይ በጣም ትልቅ ስልጠናዎች አሉ፣ ምናምን ስነልቦና ምሁራን ሳይቀጥር ሰዎች አሉ። እነሱ ጋር ሂጂና እርዳታ አገኝ። ማን ስለሆነ እነሱ ነው የሚያገዘሽ። በኋላ ደግሞ ወደድኩሽ ቢመጣስ? ያለ አንቺ መኖር አልችልም ቢመጣስ? አይታወቃችሁም። ቀስ ብሎ እንደ እባብ ቆዳ ልስልስ ያለ ስለሆነ ወደ ውስጥ ያስገባችሁ። በተለይ የሰውን ፈተና ተው፣ የሴጣንን ፈተና አታልፉ። ሴጣን ደግሞ ራሱ አይመጣም፣ በሰዎች አድሮ ነው ይፈትን። ቤትህ ምስቅልቅሎ ነው የሚያወጣው ቤትሽን። እኔ በጣም የሚያሳዝኑ ጨዋ እኮ በሕይወት ዘመነው ወንድ ጨብጣ ማታቅ ወደ ወንድ ጠጋ በላ ማታቅ ሲል በእንደዚህ አይነት ተራ ነገር ተፈትና ልጆቿን ቤቷን ክብሯን አታቅ። በጣም ጠንቃቃ ሴት በጣም ጨዋ ሴት በትንሽ ስጠት፣ ለሁም እኮ ሴክስ አርጋ አይደለም፣ ለሁም ተሳስባ እኮ አይደለም። በቃ ባወራችሁ ትንሽ ነገር። የልብ ወዳጅ ክርስቶስ፣ ከሱ ውጪ የሰው እኔ ብዙ አይቻለሁ። አሁንም ነፍሴ የምታርፈው በሱ ነው። በቃ ወዳጅም ጓደኛዬም አባቴም ወንድሜም እግዚአብሔር ብዙ ነገር ያስረሳኝ የሱ የክርስቶስ ፍቅር። ብዙ ነገር ያስረሳኝ ና ብዙ ነገር ንቀህ እንድትኖር የሚያደርግህ የሱ ፍቅር። አማካሪም እሱ ነው ካልክ፣ እኔ ጋር እሱ ላትመጣ ትችላል፣ ቪዲዮ ላትከታተል ትችላል። አማካሪም እግዚአብሔር ነው። እሱ ነው መካሪ ካልክ፣ በቃ እኔ መካሪ እሱ ነው እየመከረ ዚ ያደረሰኝ እሱ ነው እና እናንተም መካሪያችሁም ጓደኛችሁንም እግዚአብሔርን አድርጉ ከዛ በኋላ እመኑኝ ብዙም የሚገርማችሁ ነገር አይኖርም ሰው መጣም አይገርምህም ሰው ሄደም አይገርምህም ትኖራለህ ያለ ሰውም ትኖራለህ ከሰው ጋር ከእባቡም ጋር ትኖራለህ ከጨዋውም ጋር እንግዲህ ውድ ቤተሰቦች ትዳራችሁን እጅግ በጣም ጠንቅቃችሁም ልጠብቁ ይገባል በእውነት በእውነት አሁን ሴጣን በቃ ትልቁ ፈተና በትዳር ላይ ነው የሚያመጣው ለምን ትዳርን ሴጣን አይፈልገውም። ትዳር እንግዲህ በእግዚአብሔር የተወደደ የተባረከ ነገር ስለሆነ ይሄንን ተቋም ደግሞ ለመበተን በሰው ነው የሚመጣው እና ወደ ትዳራችሁ የሚገባውን ሰው ሴቶችም ወንዶችም በጥንቃቄ ጠብቁ። ትዳራችሁን አደራ። እዚህ ድረስ ከመጣችሁ ደግሞ ትክክለኛ የእኔ ቤተሰቦች ናችሁና እጅግ በጣም አመሰግናችኋለሁ። ሰብስክራይብ ካላረጋችሁ ሰብስክራይብ አርጉ። ሰብስክራይብ አርጋችሁ ከሆነ ደግሞ ላይክ አርጉ። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ሰላም ሁኑልኝ።